ዲያቆናት የሰንበት ትምህርት ቤት አባላት ይህንን የሰማዕቱን የኃያሉን የቅዱስ ጊዮርጊስን በረከት ለማግኘት ከዚህ የተሰበሰባችሁ ምእመናንና ምእመናት፣ በእውነቱ እንኳን አደረሳችሁ ነው የምል መጀመሪያ ቅዱስ ጊዮርጊስ ተሰቃየ ማታሚ ተጀመረ ተቀመረ ወይ እጅ መስጠት ወይም ጥሎ በፈርጠቅ መሮጥ ነው። ጊዮርጊስ ተሰቃየ አለዚያም ጦር መሃሉ ጊዮርጊስ ተገኝቷል ተብሎ አዋጅ ከተነገረ ያው እንደዚሁ ወይ እጅ መስጠት ወይ ጥሎ መሮጥ እንጂ እዋጋለሁ ብሎ የሚደፍር አሞት ያለው ሰውም አልነበረም። በጀግንነቱ ለማለት ነው እና በዚህ ወጣቶችንና የመንግስት አካላትን ወታደሮችን በእውነቱ አብነት ሆኖ ቆሞላቸዋል፣ ነው የምለው። እና እነሱ በገዛ መጥፎ ስራቸው ሰባት ዓመት ተሰቃዩ፣ ሰባው ነገስታት ከነ ሰራዊታቸው። እስቲ እንዲያው አሁን ሰባ ነገስታት ሆነው ሰራዊት አላቸው፣ ብዙ ተከታይ አላቸው፣ እንደዚሁ የሚያስተዳድሩ በብዛት ሆነው ነው አንዱን ሰው እስቲ አሁን እኛ ተሰብስበን እየተራ ይህን ዛፉን እንግረፈው ብን እሱ ነው የሚደክም? እኛ ነን የምንደክም። እንደዚያ እኮ ነው የሆነባቸው። ጊዮርጊስን የዛሬ መጨረሻ በቀቅ ነው ብለው ገደል በትለውት ትብ አድርገው ሲመለሱ ቆዩኝ አብረን ምህል የሚላቸው ምኑን ይጨብጡት እሚሉት ጋጡ አንድ ወቅት ላይ ምን አሉት መሰላቸው? እስቲ የተቀመጥንበትን ወንበር ብታለመልመው እናምናለን አሉት። ወዲያው ቅጠል አውጥቶ ዓለም ደግሞ አሳያቸው እና መተቱ አረ እነሱ አያምኑም እኮ እሱ ነው ብቻ የእሱን የፈጣሪውን ኃይል ነው እያሳያችሁ ያለ እነሱ ይመለሳሉ ብላችሁንም የለም፣ እነሱ አይመለሱም። ከዚያም ደግሞ ይፍለው የሞቱትን ብታስነሳቸው የሞቱ ሲነሱ አይተን እናምናለን ብለው አሁንም የሞቱትን ሴቶችንም ወንዶችንም በዚህ አካባቢ ላይ የነበሩትን አስነስቶ ሲያሳያቸው ረንዶ ምናምን ተመንፈስ ነው ያመጣ እንጂ እውነት ንሶዎች ናቸው ያውም እኮ ግማሾች የሚያውቋቸው ናቸው። እና ቅዱስ ጊዮርጊስ አምላኩን የገለጸ ታማኝነትን ያንጸባረቀ በእውነት እምነት፣ ታማኝነት ለፈጣሪ የሚገባውን ክብር ያሳየ፣ እግዚአብሔርን ያሳወቀ። እንደው ብዙ የመናገርን ፍላጎትም የለኝ፣ አልወድምም ብዙ መናገር። ሊሾም ሄዶ ሹመት ሊጨምር ሄዶ ነው፣ ጣወት አቁሞ ፈጣሪን ካዱ፣ ለጣወት ስገዱ የሚል ሲያገኝ ለካ እንዲለው ነገሩ። ለዚህስ ይቅርብ ሹመቱ ክርስትና ንድ ገልጥ ይሻለኛል ብሎ የራሱን ውሳኔ የወሰነ ሊሾም ሆኖ ነው። እዚያ ነገስታቱ ዘ አሁን ይሄ አብነት እኮ ምን መሰላቸው፣ አሁን ወደ አረብ ሀገር ወደ አሜሪካ ገንዘብ ሊያገኙ የሚሄዱ ልጆቻችን አሉ ምንድን ነው መሐመድ ፋጢማ ብለው ስማቸውን ቀይረውስ መሄድ እንዳይከለከሉ የሚሄዱ የዛሬውን እንኳን ተጆርጊስ ጋር ተውት። እንደው ብቻ እንደው እናውረው ነው እንጂ ተዛሬው ጋር እንደው አንደዚህ የምን ይባላል። እዚህ ስሟን ቀይራ ሄዳለሁ ብላ ሰውየው ያ መዝጋሉ ተጠራጥሯት እና ሁነት አንቺ ስላምነሽ አሁ ስላምነ ስላምነ እና ጠጅተኝ እስኪ ማያለም ማርያምን እስካሁን አልሄድም፣ እየው አልሄድም። የእነሱን ሳፍለም ደውቀርታ የእነሱን የእነሱን ማማያ ሳፍለም ደውቀርታ ማርያምን እንደዚህ ያለች ይባላል። የእዛ የእነሱ ማማያ ሌላ ነው፣ እንደዚህ ስም እንጠርተው አይደለም። እና ቸኩሎ ባደጋ ሲጠይቃት ማርያም ስላለች ይባላል። እና ጊዮርጊስም የእዛን ጊዜ ያንን ሲሰማ እንግዲህ እኮ ኃይል ነበረው የሚከተለው ኃይል ነበር። እግዚአብሔር የነገው ነበር። ያንን ጣዖቱን ሰባብሮ እነሱን መልጠም መላኩን ይልክለት ነበር። ግን አልፈለገም። ደሜና ስሻ ጥንቴን ከስክሽ ለበፈጣሪ ስም ብሞት ይሻለኛል አለ። እግዚአብሔር ደግሞ ሲያምኑት ይታመናል። ውት አሁን እናንተ እንኳ በትንሹ አምነት እስቲችን የካከል እንዲህ አርጌ ለምኘው ጸበሉን ወስጄ

እንደዚህ ምንም በሌላት ድሃር የታስረውት በሌላት በድሃር ውስጥ ድሃር የታስረውት ቤቷን በእንጀራ በበረከት የሞላላት የታሰረበትን ምሰሷ ያለመለመላት አንዲት ድሃ ሴት ነበረ። ይሰብል ነው ጊዮርጊስ ለጣዖት መታችሁ ሲ ሰንገዳ እንዲ ጊዮርጊስ ያን ያህል ታምር ስሰራ የነበረ እንዲ ተሸንፈ ለጣዖት ምስ ብላ ልጇን ዛ በሽተኛ ልጅ ነበራት። ዲዳ እንቡር ደንቆሮ የሆነ ልጅ ነበር።

ጣውቱ ውስጥ ያለውን ሰይጣን ጊዮርጊስ ይጠራልና ብሎ ይፈመልክ ቸክ ጊዮርጊስ። አሁን እኮ ሊሰግድ ነው ተብሎ ነው ህዝብ የተሰበሰበው። ቢጫ መደወጥባቸው እኮ ነው፣ ድራማ ሊሰራባቸው። ከዚያ ውስጥ ጣዖቱ ውስጥ ያለውን ሰይጣን ና ጊዮርጊስ ይጠራልና ብሎ ኋላ ሄደና ጊዮርጊስ ናይልሃል ብሎ ሲለው እየተንቀጠቀጠ በህዝቡ መሃል ግራ ምን ምን መሰላችሁ ንጉሱ አፈረ እኮ አለ የሚሰግድለት፣ ነገስታቱ አፈሩ። ያኛን ያድነናል አምላክ ይሆንና ብለው ሲሉት ጊዮርጊስ እያንቀጠቀጠ ይዞት ሲመጣ ህዝቡ መሃል እነሱም ግራ ገባቸው። ለምን ነው አንተ አምላክ ሳትሆን አምላክ ነኝ እያልክ ሰው ነው ተሳሰሰ እንዲማ፣ ይኸው መጀመሪያም ውሸታም የእነሱ ስለአመለኩኝ ነው እንጂ እባክህ አታጥፋም እንዳለ ይሁን ምድር ተከፍቶ ከነጣወታቸው ከነዚ ከምነ ምስሉ ጣዖታቸው መንበራቸው ጣዖቱ የሚቀመጡበት እንደ ጣዖት መንበር አላቸው። መንበር እንግዲህ ሰይጣን የሚቀመጥበት ዙፋን አላቸው። ከነ ዙፋናቸው ምድር ተከፍታ ንትወጣቸው ያደረጋቸው፣ እና እንዲህ አድርጎ ለጣዖት ስግድ የነበረውን ሰው ሁሉ እያሳመነ የእግዚአብሔር ያደረገ በዚህ ጊዜ ተስፋ ሲቆርጡ ነው። እረ ሰው እያሰቃይተን መግደል አልቻሉም። እናሳ የለም አንገቱን ተቆርጦ እንዲው እንገላገለው እንጂ በስቃይ በምንም ይኸው ፈጨ ነው፣ አሳረር ነው፣ ከተፍ ነው፣ በገደል ዘራ ነው። ተመልሶ እየመጣ በምን ጽበው ተነስቶ እንደሚመጣ አናውቅም። ይህንም በምን እንገለዋለን? ያው እንደተባለ አንገቱን ቆርቋል፣ ሰማይትነቱን ተቀብሎ ይሄድ እንጂ

ያንን የሚገለውን ሰው ይዘው ሂዱና እዚያ መግደያው ቦታ አንገቱ እንዲቆረጥ አድርጉ፣ ተብሎ የሚገሉት ሰዎች ይዘው ሄዱ። በዛሬው እዚያ መግደያው ቦታ ላይ ሲደርስ ትንሽ ወደ ፈጣሪ ልጸልይ ቆዩኝ ብሎ እሱ ጸሎት ጀመረ። ነገስታቱ ወይ ተገላገሉ፣ ከእንግዲህስ የሰው መሳቂያም አልሆንም፣ ይኸው ገደሉት ተብለ ብለን ብለው የከዳኝ ያለው ሁሉ ህዝብ ወደኛ ይመለሳል ብለው ድግሱ ደግሰው ገና ያንን ያጣበቁትን ሳይጎርሱት የጎረሱትን ሳይወጡት ነው ፈጣሪ ሌለው ለሌለው እንቅፋት ከሚሆኑ እኔ ብሞት እኮ አሁን ገነት እገባለሁ። ደግሞ ሌለውን ደካማውን ሲያሰቃዩ ሲያሰናክሉ ከሚሆኑ እነዚህ ቆሻሾ ነው ከሰማይ እሳት ወርዶ ነው አንዳንድ አመድ ያደረጋቸው ያንድርጎ ሰው ሲሞት ነው እንጂ

የሚያደርጉትን ያውቁምና እንደዚያ ነው። እና አሁን እንደዚህ የእምነትና የአንድነት ጉድለት ነው። አሁን አቅናንሶን እየተተራመስ ነው ያለ ነው በዚህ በኢትዮጵያ ውስጥ ጊዮርጊስ። እንደምታዩት ኢትዮጵያ ምን ያህል የዛን ጊዜ እኮ ምን መሰላችሁ፣ አሁን እንደው እኛ በመልክ ነው ወይስ በምን ወዶን መስሏችሁ ነው አሁን

እንዲያውም ምን መሰለኝ፣ ምስክሩ እንኳን መስቀል ተቀምጦ ፍርድ ቤት እኮ ነው። ናማን እና መስክር የሚባል ለእግዚአብሔር ነው ሁለቱ የነበረ እንደዚያ። እና ይሄ ስለነበረ ክርስቲያኖቹን ፈጣሪ እንድንነኩበት አይፈልግም። ይኸው ጦር ሰፈር ድረስ ጊዮርጊስን ሰደደው ይወርግ ስላቸው ጦር ሰፈር ክርስቲያኖቹ ሀገራቸው እንዳይደፈርባቸው እንዴ ወንጀሉ ላይ እንኳ ሲለበት ቅድመ ቅዳሴ ቅዳሹ አባት ሲያነቡት አልሰማችሁ? የእናንተ የራስ ጠጉራችሁ እንኳን የተቆጠረች ናት። እኔ ሳላውቅ አንድ እንኳን የራስ ጠጉራችሁን እንኳን እናንተን የሚነካችሁ የለም። ይሁን እንጂ ምልካቸው በጎች በተኩላዎች መካከል ነው እና መከራ እንዳለ አምናችሁ ፊት አዎ ቅዱስ አሁን እዚህ የጠቀስኩት ጥቅስ ላይ ቅዱስ ጴጥሮስ የታንክርጓ ለእንተ ትመጻችሁ መከራ፣ አሁን ያለ መከራ የሚገኝ ጸጋ የለም። መከራ እንደ መከራው ስትቀበሉ ነው። ጴጥሮስ አሁን ይህን የተናገረ ደርሶበት ነው። ፈርቶማ አይቶታል የገጠመውን ችግር።

አዋራው ጭቃው ሁሉ ተሰቃይቱ ነው የሚደሰተው። ምርቱ አሁድ ምርቱን ያገኛል ተማሪውም የት በሻማ ሲያበራ በመብራትን አይኑ እንቅልፋቱ እዚያ ባለ ሲሆን ያው ሹመቱ ይገኛል ያገኛል እና፣ ለፍተው ማያገኙ ሁለት ሰዎች ብቻ ናቸው። ማናቸው ሁለት ለፍተው ለፍት ዋጋ የማያገኙ ህዝብ ብቻ ናቸው። የተቀረው እንኳን በመንፈሳዊ በስጋ ይሁኑ ተለፋ ከወጣ ከወረዳ መከራው ከታገሱ የክብር ቦታ የማይደርስበት ችግሩን የማያስወግድበት የለ እና ጌታችን ኢየሱስ ክርስቶስ ክብር በመከራ አልፎ ይሁን መጀመሪያ ክንፎ አይደለም የሚገኘው መጀመሪያ ደመናው አይደለም የሚገኘው መጀመሪያ የነፋስ ሰረገላው አይደለም የሚገኘው

እንዲሆነን ስንሰራ ነው ዋጋ ልናገኝ የምንችለው። እና ቅዱስ ጊዮርጊስ ይሄ ጴጥሮስ አውታን ክርዋ እያለ ጌታ ስጋችሁን የሚገሉትን አትፍሩ፣ እነዚህን አትፍሩ እያለ ሲናገር ጌታን ሰቶ ተምሮ ስለነበረ አሁን በዚህ ላይ ጨከም። በምንጨክም ጊዜ ደግሞ እግዚአብሔር በመከራው እንድንጸን ያደርገ እውነት። አሁን ሰው ከናንተ ስጋ ጋር አያይዙትም ነው። ከእናንተ ስጋ ጋር የጋለ ብረት ሰውነት ላይ የባዶ ሰውነት ላይ ሲያርፉ አሁን ያንን ታግሶ አልክድም የሚል ሰውነት ይኖረናል ብላችሁ ታስባላችሁ ይሄ በጣም እንዲህ አድርጎ መቆረጥ በሰይፍ መቆረጥ በጥቂት መመታት ቀላል ነገር እንደዚህ መሰቃያትን በጣም ከባድ እና ይሄን እሱ እየተቀበለላቸው ነው እሱ ተቀብሎላቸው ነው ሁሉንም እሱ አንደዚህ ከልጆቿ ጋር እናቲቱን ያዟት። ስንክሳሩ ላይ ያገኘሁት ነው የምነግራችሁ ከልጆቿ ጋር እናቲቱን ቢያስክዱ ያዟት ካጅ ለጣውስገ ብለው መጀመሪያ እናቲቱን እናቲሱ ያችን እናቲቱን ይ ሰውነቷን እንዳያገኛት ለልጆቹ ሰውነቷ እንዳይነጋስ ያረጋ አዩት። ልጆች እንኳን ሊፈሩ እንደውም ነው። እግዚአብሔር ሳያግዝ፣ እግዚአብሔር ሳይረዳ እመቤታችን በዚህ ሁሉ እመቤታችን ሳትኖርበት እዚህ የተደረሰ የለን። በእመቤታችን አጋዥነት፣ በእመቤታችን ቸርነት፣ በእመቤታችን አጋዥነት እና ቅዱስ ጊዮርጊስ እንዲህ አድርጎ በፈቃዱ ነው ሞትን የተቀበለው እንጂ ያለ ፈቃዱ ሊገሉት አልቻሉ። እንደዚህ ነው የእግዚአብሔር ሰዎች። እንደዚህ አሁን ተክለ ሃይማኖትን ግደሙ አለመቶሎ ነው ገደል አይቀበርም። ዛፍ አንቀው ምን አድርገን እንግዲህ ነው አሉ ሰዎች። ተመልሶ እጅ እና የጉልበታችን የሀብታችን ድክመት አይደለም። አሁን ይህን ሁሉ የሚያደርገው የአይምሯችን የእምነታችን ድክመት ናት። አሁን ዛሬ አይዚች እንደ እያፍገመገርችን በዚህና በዚህ ግራ እያጋባችን ግጠን እንዳንበላ አርሰን እንዳንበላ እንደ ልባችን ወተን እንዳናስተምር፣ ነገሮች ሁሉ እንዲሁ ድንብርብር ያደረገብን እምነታቸው ላልቶ አሁን ቅድም ስተዋቸው ካህናት ውስጥ ስራቸው ነው አልተቀየሩ የሰንበት ተማሪዎችን ምን ያህል ያምራሉ ሲዘምሩ እንደዚህ ሲአስተባብሩ ሲዘምሩ፣ ምን ያህል ያምራሉ። ግን እንደው መሀላቸው ገብቶ ቀበሮ መለያየትን የሚሰብክለ እዚያ ላይ ጠንክሩ፣ እዚያ ላይ ጠ ጨሱገኔው እንደዚህ ነው፣ አለቃው እንደዚህ ነው፣ ሰባኪው እንደዚህ ነው፣ ጳጳሱ እንደዚህ ነው። ይሄን እናንተ የስራ ድርሻ የስራ ድርሻ ቢሆንም እንደዚሁ በጠረጴዛ ዙሪያ በሚመለከተው አካል ሊታይ ይችላል እንጂ ይሄን ልትኮንኑ ይሄን ልትበይኑ አይደለም። ሰሎት ለተባሪ ሆናችሁ ተቀመጣችሁ፣ እና መሀል ስማችሁን የሚያጠለሽ በመካከላችሁ ገብቶ ስማችሁን እያጠለሸባችሁ ነበር። አሁን ተንቅልፋችሁ ኑ ይ እንደዚህ ሲሆኑ ልጁን የሚጠላ የለ ወገኑን የሚጠላ የለ፣ እንወዳችኋለሁ። ሁላችንም እንደዚህ ከሆኑ እና በእውነቱ ሊቃውንተ ቤተክርስቲያን፣ ምእመናን አሁን ቅዱስ ጊዮርጊስን

ምንድን ሚባል ተረታለ? የጃርት ህልቧ ምንድን ነው የሚባል? የጃርት ህልቧ ዱባ ነው የሚባል በህልቧ የምታየው ድመትም በህልቧ የምታየው እላለሁ። እንደዚያ ነው እና አንተም ጊዮርጊስን ባይብሮ ከሳልከው ት በገጠመ ችግር ሁሉ ጊዮርጊስ ብለህ ትጠራለህ እና ስሙን በመጥራት ብቻ

አላደነ እያየነው ነው። ያው መተላለቅ ነው። ይህደን እግዚአብሔር ሲያድ ምንም ሰው ሰው ጊዜ ሰውን ሰው እንዴት አድርጎ ያምኮ ያጅኮ ው ስጋ የለበሰ ሰው ነው። በትንሽ ነገር የሚወድቅ ነው እና ይኛ በትንሽ ነገር የማይወድቅ ጠባቂ ነው ያለ ይህ ነው። በትንሽ ነገር የማይወድቅ የማይገፋ ጠባቂ ስላለ እምነታችሁን አጠንክሩም። አሁን በይበልጥ አሁን እንደው በይበልጥ አሁን ወታደር የጊዮርጊስ ጀግንነት የጊዮርጊስ ወታደር ነው። ተመልከቱ፣ በወጣትነቱ የስንት ዓመት ልጅ መሰላችሁ? የሀያ አመት እኮ ነው ጊዮርጊስ እኮ በሀያ አመት እኮ ነው ገሩን የጀመረ የሀያ አመት ጎልማሳ ሆነ እና እንደውም አንዳንድ ጊዜ እንዲያ ዛሬ ጀምሮ ትልጸሙ ዛሬ ጀምሮ ቤተክርስቲያን ተሳላሚ የሚባል ነገር አለ። አረ ተወይ፣ ተወይ፣ ካርሞባይ ይሄ ወደ ላሊበላ ሲሄድ ዘፍ የእናንተ ነው። ኧረ፣ ተወይ ተወይ፣ ከርሞባይል እድሜህን በቁና ሰፍረሃለ። አሁን እሳት ስነት እንደዚህ እና እግዚአብሔር አምላካቸው አበዛሁባችሁ መሰለኝ። በእውነቱ እና አሁን ምን መሰላችሁ? አሁን ጊዮርጊስን እናድርገው፣ እንደዚህ እናድርገው። መጀመሪያ ፍቅሩ ይደርላችሁ። መጀመሪያ ፍቅሩ ካደረባችሁ፣ እምነቱ ካላችሁ የእናንተው ቤት የእናንተው ጠቃሚ የእናንተው ተጠቃሚዎች ክርስቲያኖች ናችሁ። ይህ እስ ነገርስ እንዲጠፋፋችሁ አትፈልጉም። ይሄ ነው እና በእውነቱ ክርስቲያኖች እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፋችሁ። እግዚአብሔር ከስሙ ነገር ይሰውራችሁ። በእውነቱ የቅዱስ ጊዮርጊስ አሁንም ኃጢአታችንን ሳይመለከት ልክ እዚህ እርስ በርሳችን እኛ ላይ የሚመጣውን ሰይጣን እርስ በርሳችን የሚያፋጀሉን ሰይጣን ስለዚህ ተመካከላችን ያስወግድን። እግዚአብሔር ባርካችሁ ይቀድሳችሁ ከቅዱስ ጊዮርጊስ በረከት ያሰጥፋችሁ። ይህንም ስራ ጨረሻችሁ ደግሞ በረከት እንድታገኙ የእግዚአብሔር ቅዱስ ፈቃድ ይሆንልን።